ሐኪሞች ወይም ሌሎች የመንግስት ሰራተኞች እያነሱት ያለ ጥያቄ የቅንጦት ጥያቄ አይደለም። ክቡር ሚኒስትር፣ መንግስት ይህን ጉዳይ ትኩረት ሰጥቶ በበጀት ረቂቁ ውስጥ ሳያካትት መምጣቱ አስገርሞኛል። በመሰረታዊነት የመንግስትን ስራ ለመስራት የቤት ኪራይ ከፍለው ልጆቻቸውን መግበው ልጆቻቸውን ትምህርት ቤት ልከው የሚኖሩበት ሚኒመም የሆነ ተመጣጣኝ የሆነ የደሞዝ ጥያቄ ነው። የሌማት ትሩፋት አለ በሚባልበት ሀገር አንድ ነጥብ ስድስት ቢሊዮን በላይ እንቁላል እያበረትን ነው በሚባልበት ሀገር አንድ እንቁላል ሀያ ሶስት ብር እንዲደርስ አድርጓል። አንድ ሊትር ወተት ኦልሞስት ከመቶ አስር ብር በላይ እንዲደርስ አድርጓል። አጋባኝና ለእኔ በተወሰነ ደረጃ አስቂኝም ሁኖ ያየሁት ደግሞ ከነዳጅ የሚሰበሰበው ተጨማሪ እሴት ታክስ እና ኤክሳይስ ታክስ በመደበኛ በጀት ውስጥ ተካቶ

ይላል ማብራሪያው ላይ። በጣም ግራ አጋባኝና ለእኔ በተወሰነ ደረጃ አስቂኝም ሆኖ ያየሁት ደግሞ ከነዳጅ የሚሰበሰበው ተጨማሪ ሴት ታክስ እና ኤክሳይዝ ታክስ በመደበኛ በጀት ውስጥ ተካቶ ለነዳጅ ድጎማ ይውላል ይላል ማብራሪያው ላይ። ምን አይነት ጨዋታ ነው ይሄ? ማለት በቀላል እኮ ታክሱን አለመሰብሰብ ይቻላል አይደል? ዋጋው እንዳይጨምር በሰኝ ዓመታችን መሰለኝ። አሁን ትኩረታችን የተጀመሩትን ነው የምንጨርስ እንጂ አዳዲስ ፕሮጀክቶች አንይዝም ይባላል። ነገር ግን መንግስት የተጀመሩ ፕሮጀክቶችን በማጠናቀቅ ስም አዳዲስ ፕሮጀክቶችን መተግ የሚያቆመው እስከ መቼ ድረስ ነው? አዲስ የፍጥነት መንገድ፣ አዲስ ሆስፒታል፣ አዲስ ግድብ፣ አዲስ ዩኒቨርሲቲ፣ አዲስ ባቡር፣ አዲስ ኮንዶሚኒየም ቤቶች መስራት የምንጀምረው መቼ ነው? ለነዚህ በቂ በጀት ምንጀምረውስ መቼ ነው? መንገዶቻችን፣ የሀገራችን መንገዶች በከፍተኛ ሁኔታ ያረጁ ናቸው። ከ20 ዓመት በላይ ያገለገሉዳቸው እነሱን በአዲስ ስለ መስራት ወይም ስለ መጠገን ምንም የተያዘ በጀት የለም። ማነሳቸው ጥያቄዎች አንዳንዶቹ የመርህ አንዳንዶቹ የፖሊሲ ይሆናሉ አንዳንዶቹ ደግሞ ከዝርዝር በጀቱ ጋር ተያይዘው የሚነሱ ሊሆኑ ይችላል። አንደኛው ጉዳይ በሌሎች ተናጋሪዎችም ተነስቷል፣ ግን አጽንኦት ለመስጠት ነው። ከቀረበው የበጀት ረቂቅ ላይ የደሞዝ ማሻሻያን በተመለከተ የተገለጸ ጉዳይ የለም። ምናልባት 269 ቢሊየን መጠባበቂያ ይላል መጠባበቂያ ለደሞዝ ለአበል ተብሎ ተገልጿልና፣ አጠቃላይ የመንግስት ሰራተኛው ደሞዝ ደግሞ ወደ 266 ቢሊዮን ስለሆነ ይሄ ከ269 መጠባበቂያው የደሞዝ ጭማሪ የሚመለከት ጉዳይ አለ ወይ የሚል ነው። ምክንያቱም ክቡር ሚኒስትር እንደሚያውቁት የማክሮ ኢኮኖሚ ማሻሻያው ጋር ተያይዞ በከፍተኛ ሁኔታ የመንግስት ተቀጣሪዎች ነዋሪዎች ኑሮን መቋቋም በማይችሉበት ሁኔታ ላይ ነው የሚገኙት። በግልጽ የዳቦ ጥያቄም እየቀረበ ነው፣ በሐኪሞች በመምህራን እየተነሳ ነው። ስለዚህ ይህ ጉዳይ መልስ ይፈልጋል። ሐኪሞች ወይም ሌሎች የመንግስት ሰራተኞች እያነሱት ያለ ጥያቄ የቅንጦት ጥያቄ አይደለም። ክቡር ሚኒስትር በመሰረታዊነት የመንግስትን ስራ ለመስራት የቤት ኪራይ ከፍለው ልጆቻቸውን መግበው ልጆቻቸውን ትምህርት ቤት ልከው የሚኖሩበት ሚኒመም የሆነ ተመጣጣኝ የሆነ የደሞዝ ጥያቄ ነው። ስለዚህ መንግስት ይህን ጉዳይ ትኩረት ሰጥቶ በበጀት ረቂቁ ውስጥ ሳያካትት መምጣቱ አስገርሞኛል እና በዚህ ጉዳይ ማብራሪያ ቢሰጡ ነው። ሁለተኛው በዚህ አመት ይጣላሉ ተብሎ በቀጣይ አመት ይጣላሉ ተብሎ የታሰቡ አዳዲስ የታክስ አይነቶች አሉ። ባለፈው ዓመት አንዳንዶቻችን እየተቃወምናቸውም ቢሆን የተጣሉ የታክስ አይነቶች በቀጥታ ለኑሮ ውድነትና ለዋጋ ንረት እያጋለጡ እንደሆነ በግልጽ ተመላክቷል። ለምሳሌ በእንስሳት መኖ ላይ የተጣለው የተጨማሪ እሴት ታክስን ይህንን ስንቃወም ነበር። እዚህ ምክር ቤት እንዴት ወደ ዋጋ ንረት ትራንስሌት አረገ ወደ ዋጋ ውድነት ትራንስሌት አደረገ ሲባል የሌማት ትሩፋት አለ በሚባልበት ሀገር አንድ ነጥብ ስድስት ቢሊዮን በላይ እንቁላል እያበረትን ነው በሚባልበት ሀገር አንድ እንቁላል ሀያ ሶስት ብር እንዲደርስ አድርጓል። አንድ ሊትር ወተት ኦልሞስት ከመቶ አስር ብር በላይ እንዲደርስ አድርጓል። በቀጣይም በነዳጅ ላይ ተጨማሪ ሴት ታክስና የኤክሳይዝ ታክስ እንደሚጣል እንዲሁም የነዳጅ ተሽከርካሪዎች ዝውውር ታክስም ኢንትሮዲውስ እንደሚደረግ ተገልጿልና ይህ ጉዳይ በቀጥታ አሁንም የኑሮ ውድነቱ የሚያባብስ ነው። ክቡር ሚኒስትር፣ በጣም ግራ አጋባኝና ለእኔ በተወሰነ ደረጃ አስቂኝም ሁኖ ያየሁት ደግሞ ከነዳጅ የሚሰበስበው ተጨማሪ ሴት ታክስ እና ኤክሳይዝ ታክስ በመደበኛ በጀት ውስጥ ተካቶ ለነዳጅ